የካቶሊክ እምነት ተከታዮች የጥምቀት በዓልን በቅዳሴ በመዝሙርና በሌሎችም መንፈሳዊ ስነ ስርዓቶች አክብረዋል። ባህረ ጥምቀቱም በሃይማኖት አባቶች ተባርኳል። የኢትዮጵያ ካቶሊካዊት ቤተ ክርስቲያንን በመወከል የተናገሩት አባት ተስፋዬ ወልደ ማርያም በዓሉ የሰው ልጆች ኃጢአት የተሰረዘበትና ድህነት የተገኘበት ነው ብለዋል። እናም ምእመኑ በዓሉን በደስታና በጎ ተግባራትን በማከናወን ሊያከብረው እንደሚገባ ገልጸዋል። የጥምቀት በዓልን በዩኔስኮ ለማስመዝገብ እየተደረገ ላለው ጥረት ቤተ ክርስቲያኗ የበኩሏን አስተዋጽኦ ታደርጋለችም ብለዋል። የጥምቀት በዓል መንፈሳዊ በዓል ብቻ አይደለም። መንፈሳዊ ይዘቱን ሳይለቅ ባህላዊ በዓል ነው። የሁሉም ነው፣ የሀገር በሞላ ማለት ይቻላል እና የሀገርን ገጽታ የሚያሳይ ነው እና በዓሉ በድምቀት እንደሚከበር ሁሉ በኛ ሀገር ብቻ ሳይሆን እንደዚሁ በዓለም ሁሉ እንዲታወቅ በዩኔስኮ እንዲመዘገብ ቤተ ክርስቲያኗም የራሷን የበኩሏን ሁሉ ነገር ታደርጋለች። የባሉት ተሳታፊዎች በበኩላቸው ስለ ሀገር ሰላም አንድነትና የእርስ በርስ መፈቃቀር ተግተን ልንሰራ ይገባል ብለዋል። ስለዚህ የጥምቀት በዓላችን ደግሞ እንደዚህ ብለን በደመቀ ነገር ስናከብረ ደግሞ ደስ ይላል። እግዚአብሔር ይመስገን። አሁንም እኛን ደግሞ ይህንን የክርስቶስ ሰብ ያደረገልን ጌታ እሱም የሰራልን ጌታ እየተመለከትን ደግሞ እኛ የወገኖቻችንም ያለው የጎደለውን የሞላን የተጨነቀውን ያጥናናን የታመመው እየጠየቅን እንድንሄድ ደግሞ ይህንን ጸጋ እንዲሰጠን ደግሞ እግዚአብሔር መለመን አለብን። ለእኛ ለኢትዮጵያውያኖች ደግሞ ልዩ የሚያደርገው ይሄ በዚህ በለውጥ ዘመን ላይ የአንድነት መንፈስን ተላብሰን በአንድነት መንፈስ ክርስቶስ የሰበከውን ወንጌል እንድናስተላልፍበት ይበልጥ የምንነሳሳበት ጊዜ ነው ማለት ነው። በዓሉ የመደመር የፍቅር የሰላምና የህብረት እንዲሆን እመኛለሁ። ማንኛውም ሰው በማንኛውም ሰው ሲረዳ እሱን ሳይሆን የሚረዳው ሌሎቹንም ያግዛል ማለት ነው። ለዚያ ሁላችንም እየተረዳዳን ሀገራችን እንድታደርገ ማስተዋጽኦ ማረዳለብ እንኳን ለጥምቀት በዓል አደረሳችሁ። በዓሉ የሰላም ይሁን።